ሰላም ቤተሰቦች፣ ዛሬ ደግሞ ምርጥ የሆነውን የሮማንስ ፊልም ይዤላችሁ መጥቻለሁ። እስከዛው ድረስ ሰብስክራይብ ና ላይክ እንዳይረሳ። ታሪካችን የሚጀምረው አኖራ በጭፈራ ቤት ውስጥ ምርጥ የምትባል ዳንሰኛ ነች። ብዙ ወንዶችም እሷን ብለው ይመጣሉ። እሷን በጣም ተግባቢና በጣም ቆንጆ ናት። የዛሬ ውሎዋን ከጓደኞቿ ጋር እያወራች ነበረ። ሰውየው የሚገባትን ብር እንዳልከፈላ ስትናገርም ነበር። ወዲያው ግን ጂሚ ይመጣና ራሻኛ የተወሰነ ስለምትችል ይጠይቃታል ከአንድ ራሻዊ ቆንጆ ልጅ ጋር ያስተዋውቃታል። እሱም ወዲያው ነበር የተግባባት። ከእሱም ጋር በጣም ስለተግባባች ለብቻ ብቻ ወስተው ተናግረዋለች። በነጋታውም በባስ ብቻዋን ትሄዳለች። ቤቷ በር ላይ ቁጭ ብላ እያጨሰች እያለ ቴክስት ይደርሳታል፣ ወደሱም ቤትም ትሄዳለች። አብረውም ከተደሰቱ በኋላ ለጓደኛዋ ሄዳ ትነግራታለች። እሱም በጣም ትልቅ የቢሊየነር ልጅ መሆኑን ትነግራታለች። በቀጣዩም ቀን እሱ ጋር ፓርቲ ስለተዘጋጀ ከጓደኛዋ ጋር በመሆን አብረው ይሄዳሉ። ፓርቲው ላይም በጣም ይደሰታሉ። ጠዋት ላይም ትታው እንድትሄድ አልፈለገም ነበር እሷ ሙሉ ቀን አብረው እንድትሆን ስንት መክፈል እንዳለባት ይጠይቃታል። 15 ሺህ ዶላር እንደሚከፍላትም ይነግራታል። በዚህም ትስማማለች። ስራ ቦታዋም ሄዳ ትለቃለች ስራዋን። ከዛ ቤቷም ገብታል እቃዎቿን በጠቅላላ ይዛ ትወጣለች። ወደሚያምረውም ቤት አብረው ትሄዳለች። አብረውም ልክ እንደ ፍቅረኛ በመሆን ከጓደኞቹ ጋር አብሮ መዝናናት ይጀምራሉ። በየቀኑ መዝናናትና በጣም በትልልቅ ሆቴሎች አብሮ መዝናናትን ልምዳቸው ያደርጉታል። ለሳምንታት የተዋዋሉትም ቀን እያለቀ ስለነበረ በድጋሚ እንዲዋዋሉ ይጠይቃታል። እሱም አሜሪካዊትን ሴት ማግባት እንደሚፈልግ ይነግራታል። ወደውም ሄደው ጋብቻቸውንም ፈጸሙ። በዚህ በጣም ተደስተው ነበረ። በየቦታውም እየሄዱ መዝናናት ይጀምራሉ። እሷም ወደ ስራ ቦታ ትሄድና ከናካቴው ከዚህ በኋላ መመለስ እንደማትፈልግ ነግሯቸው ስራዋንም ታቋርጣለች። ከምትቀናባት ጓደኛዋም ጋር የሲንደሬላን ታሪክ እንደምትኖርም ተናግራ ትሄዳለች። እቤት ውስጥም አብረው ተቀምጠው እያለ የእሱ ማግባት ራሻ ድረስ ይሰማል። ወደ እሱ ስልክ ቢደውሉም ግን ስልኩን ማንሳት አልፈለገም ነበረ። እነሱም በጣም ተጨንቀዋል። ጋርዶቹም ወደ እሱ ወደሚኖርበት ቤትም ይሄዳሉ። በሩን አልከፍትም ብሎ ይነግራቸዋል። እንደምንም ብለው በፓስ ይከፍቱበታል። እነሱም በሩን ከፍተው ወደ ውስጥ ከገቡ በኋላ ማግባቱ እውነት እንደሆነም ይጠይቃቸዋል። ማግባቱ እውነት እንደሆነ ይነግራቸዋል። እሱ ማግባት እንደማይችልና እስኪ ሰነዱ እንዲያሳያቸው ይነግሩታል። ሰነዱንም ፎቶ በማንሳት ወደ ራሻ ይልኩታል። እሷም መገባታቸው እውነት እንደሆነ በማስረዳት ትነግራቸዋለች። ይህንን እንዳረጋገጠም በጣም ይናደዳል። ይህንን ነገር ቤተሰቦቹ ከማወቃቸው በፊት እንዲፋታ ይነግረዋል። እሱም ደግሞ መፋታት እንደማይፈልግ ይነግራቸዋል። ሰውየውም ካልተፋታ ምንም ነገርን ማግኘት እንደማይችልና የቤተሰቦቹ ሀብት ስለሆነ ምንም ማድረግ እንደማይችል ይነግረዋል። ልብሶቹን በመልበስ ከቤት ወጥቶ ይሄዳል። እሱን ሊይዙ ሲሉ ግን ቤት ውስጥ ያለውን እቃ በሙሉ መሰባበር ትጀምራለች። ወዲያውም እሷንም ያስሯታል። ሰውየው ወደ ውስጥ ይገባል። እቤት ውስጥ ያለው እቃ በሙሉ መሰባበራቸውን ሲያይ በጣም ይናደዳል። ልጁም እግሬ አውጪኝ ብሎ ይጠፋል። በዚህም እሱ ማፈላለግም ይጀምራሉ። በየመጠጥ ቤቱና እሱ ይሄዳል የተባለበት ቦታ በሙሉ በመሄድ ይፈልጉታል። እሱ ግን አኖራን ያገኘበት መጠጥ ቤት ይሄዳል። በዛም ያገኙታል። እዛም ስታገኘው እንዲረጋጋና ድራግ ወስዶ ስለነበረ ልታነቃው ትሞክራለች። እሱ ግን ምንም ሊሰማትና ምንም ሊረጋጋ አልቻለም ነበረ። እያጣደፉም ከመጠጥ ቢዘወቱ ይወጣሉ። ሴቶቹም ከኋላው ተከትሎት ይወጣሉ። ወደ ፍርድ ቤት ይዘውት ሲሄዱ እሱ ምንም የሚመልሰው ነገር ልክ ስላልነበረ መሄድ ነበረበት። ወደ ራሻም ሄደው ምን እንደሚያደርጉ ትጠይቀዋለች። እሱ ምንም ነገር እንደማያውቀና ምንም አይነት እቅድ እንደሌለው ይነግራታል። አኖራም በጣም ተጨንቃለች። የእሱ ቤተሰቦችም ልጃቸውን መፍታት እንዳለባት አስረግጠው ይነግሯታል። ቤተሰቦቹ ማንም ማግባት እንደማይችልና በተለይ ደግሞ አሜሪካውያን ሴት የሆነችን ማግባት እንደማይችል ይነግሮታል። በዚህም በጣም ትናደዳለች። ራሽያ ውስጥም ከደረሱ በኋላ ፍቹን ይፈጽማሉ። ለተናገሯት ንግግር በሙሉ የለበሰችውን ልብስ ላያቸው ላትጭንባቸዋለች። ተመልሳም ወደ አሜሪካ ትመጣለች። ከጋርዶቹም አንዱ ቀለበቷን ይዞላት ስለነበረ ይሰጣታል። በዚህም አመስግነው ትሰናበተዋለች። የዛሬው ፊልማችን ይሄ ነበረ። በቀጣይ ምን እንዲሰራላችሁ ትፈልጋላችሁ? የምትፈልጉትን ነገሩኝና እሰራላችኋለሁ። ሰብስክራይብ ና ላይክ ግን እንዳይቀር።